ታይጁ ኑሮውን በትክክል መኖር የሚፈልግ አይነት ሰው ነው። ሲበላም 135 ኪሎ ካሎሪ ብቻ ለቁርስ ይመገባል። በቤቱ ዙሪያም የተለያዩ ነገሮችን በተዘጋጁበት ቦታ ላይ ብቻ ያስቀምጣል። አለባበሱም ጥቃቅን ክሮች ከሱፉ ላይ ያነሳል። ይህም አሪፍ ልብስ እንዲሆን ያደርገዋል። ይህ አባዜ እንዳለበት ራሱ እንኳን አያውቅም። ምክንያቱም ሕይወቱን እንዳለ የመራው በዚህ መንገድ ነው። በተለይ በስራ ላይ ስራው በኮሪያ ትልቁ የጸጥታ ድርጅት ወኪል ሆኖ ነው የሚሰራው። ይህም ሰፊ ብሔራዊ የደህንነት ካምፓኒ ኤንአይኤስ ተብሎ ይጠራል። ስለ ታይጁ አንድ ነገር ቢኖር ሁሉንም አይነት እንስሳትን በመናቅ ይጠላቸዋል። አንድ ቀን በሊፍት ውስጥ ከአንድ ሰው ጋር የቤት እንስሳውን ይዞ ፊት ለፊቱ ይቆማሉ። ታይጁም እንስሳውን ያስፈራረዋል። ባለቤቱም ዞር ብሎ ሲመለከት ሌላ ነገር እያደረገ ያስመስላል። ከዚያም ትልቁ ቅዠቱ እውን ይሆናል። ውሻው ላይ ላይ ይሸናበታል። የውሻው ባለቤትም ሲመለከት ከታይጁ ፊት ላይ ለማንጻት ማራገፍ ይጀምራል። ይቅርታም ይጠይቀዋል። ስራ ላይ በብዛት እየተሰ ል። ለማመዳል ትንሽ ሳያናድዱ አልቀረም። ስሜቱም ጓደኞቹ እንኳን ደስ አለ ብለው ሲነግሩት ትንሽ ይረጋጋል። ማስታወቂያም ሊያገኝ ነው። ስለዚህ ሁሉም ለስብሰባ ተጠርተዋል። ይህም ትልቅ ፕሮጀክት ከቻይና ወደ ኮሪያ የሚመጣውን እንግዳ መቀበል ነው። ለ25 ዓመታትም የቆየ ዲፕሎማሲያዊ ግንኙነትን ለማክበር ዝግጅቱ የተዘጋጀ ሲሆን ይህ እንግዳም ወደ ኮሪያ የሚላከው የሰላም ምልክት ሲሆን ለሁለቱ ሀገራት ግንኙነት ወሳኝ ነው። ሲገለጥም ከቻይና ይመጣል የተባለው እንግዳ ድብ ነው። ሚንግ ሚንግም ይባላል። ዳይሬክተሯን በበጎ ፈቃደኝነት የዝግጅቱ ዋና ኃላፊ ለመሆን የሚፈልግ ካለ ስትል ጠየቀች። ምንም እንኳን ታይጁ እንስሳትን ቢጠላም ይህ እድል ማስታወቂያውን ሊያረጋግጥ ስለሚችል በዝግጅቱ ቀን ያንን ለማድረግ ተስማምቷል። በዛን ቀን ስለሚሚንግ መምጣት ሁሉም ሰው ተደስቷል። ታይጁም የዝግጅቱን ቦታ ይጠብቃል፣ እናም ሁሉም ነገር ደህንነቱ የተጠበቀ መሆኑን ያረጋግጣል። ብዙ ወታደራዊ ውሾችም እዚያ ተገኝተዋል። ታይጁም ከቀድሞ የስራ ወኪሉ ክሮኒ ጋር ተገናኝቶ ከኒውዚላንድ ገና አሁን እንደተመለሰ ይነግረዋል። ታይጁን ለመማረክም ተስፋ በማድረግ በመቶ ማይል ራዲየስ ውስጥ ያሉትን ሁሉንም የኤሌክትሮኒክስ ች የሚያቆም እስክሪፕቶን ያሳየዋል። ክሮኒ ጥሩ ሀሳብ ኖሮት ቢመጣም እድሉ ግን መጥፎ ነገርን ያመጣል። ስለዚህ ታይጁ ባለበት እንዲቆይ ነገረው እና ምንም ነገር ውስጥ አልቃ እንዳይገባ አስጠነቅቀው። ፕሮግራሙ የሚጀመርና ሚንግሚንግ ወደ ሰዎቹ ለእይታ ትቀርባለች። ሁሉም ሰውን በደስታ ፎቶ ሊያነሳ በአደባባይ ይወጣል። ነገር ግን የወንጀለኞች ቡድን መተው ቦታውን ያመሳቅሉታል። የጭስ ቦምብም ወደ ሰዎቹ ይወረውራሉ። ይህም ሁሉም ሰው እንዲሮጥ ያደርገዋል። ሚንግሚንግም እንዲሁ በድንጋጤ ይሮጣል። እናም ክሮኒ ይህን አይቶ በመኪና እሷን ለመከተል ይገባል። ታይጁ እንዲሁም ከኋላ ላይ እየተከተላት ነው። ነገር ግን ዘራፊዎቹ ማደንዘዣ ሲወጓት እሷን መከተሉን ያቆማል። ሊያስቆማቸውም ይሞክራል። ነገር ግን ሌላ የጭስ ቦምብ ተጠቅመው እሷን ወደ መኪና ውስጥ አስገቧት። ታይጁም ሊከተላቸው ነበር፣ ነገር ግን በክሮኒ መኪና ይገጃል። ስለዚህ የእሱ መኖር ሌላ ችግርን ይፈጥራል። ታይጁም አየር ላይ የሆንና በጭንቅላቱ ይወድቃል። ራሱንም ከመሳቱ በፊት አንድ የፖሊስ ሱሻ ወደ እሱ ይሮጣል። በዚህን ጊዜም እንዴት እንደተኛ ይጠይቀዋል። እናም አልፎት ይሮጣል። ታይጁም ሲነቃ አንገቱ ላይ በተደረገለት ነገር ራሱ ቤት ይነቃል። በትላንትና ዕለት የተከሰተውም ነገር መንግስት ወጥመድ ነው ሲል የሚንግሚንግን መጥፋት ይደብቃል። ይህም የሚንግሚንግን አፈና ከመገናኛ ብዙሃን ለመደበቅ የተደረገ ነው። ታይጁም ወደ ሊፍቱ በመግባት ወደ ስራው ሊሄድ ነው ነገር ግን ትላንትና ያገኘውን ያንን ውሻ ያገኘዋል። በዚህን ጊዜ ውሻው ያናገረዋል። የታይጁን ፊት ላይም እንደገና መሽናት እንደማይፈልግ ሲናገር ከዚያም አስተርጓሚው እንዲሆንለት ይጠይቀዋል። ታይጁም ከዛ በመሄድ መድኃኒትና ምግብን ስለታመመ ይገዛል። በሱፐር ማርኬቱም ውስጥ አንድ አይጥ ታይጁን ወደ ቤቱ እንዲወስደው በመለመን እንዲያውም የብር ቅናሽም ያደርግለታል። ሌሎቹም እንስሳቶች ከሳይቷ ጋር እኔ እንደሚወስደው ብለው መከራከር ሲጀምሩ፣ ታይጁ የሮጠ ከዛ ይወጣል። ወደ ስራውም ሲሄድ ጭራሽ አሳዎቹም እሱ ላይ ይስቃሉ። እስከ ትላንትናውም ጊዜ ማስታወቂያ እየጠበቀ ነበር፣ አሁን ግን ሊባረር ነው ሲሉ ያሾፋሉ። ታይጁም ዳይሬክተሩን ከአገልግሎቱ እየተባረረ እንደሆነ ጠየቃት። እሷም ከምርጥ ወኪሎቻችን አንዱ ነህ እና ማንተን ማባረር ለካምፓኒው መጥፎ ነገር ነው ስትል ተናገራለች። አሳዎቹም በድጋሚ ስለ ታይጁ የሚያናድድ ነገር ማውራት ይጀምራሉ። እሱም በመስማት በኃይለኛው ይጮኋል። ሁሉም ሰራተኞችም ግራ በመጋባት ሲያዩት፣ ለዳይሬክተሩ ከእንስሳት ጋር መነጋገር እንደሚችል ተናገረ። አይምሮም ደህና እንዳልሆነ በማሰብ ዳይሬክተሯ ለተወሰኑ ቀናት እረፍት እንዲያደርግ ጠየቀችው። ከዚያም በኋላ ታይጁ ወደ ፓርኩ ሄደ። የውሸቱ ሚንግሚንግም እዛ ተቀምጧል። እውነቱ ድቡን የወከለው ክሮኒ ነበረ። ምክንያቱም ሰዎች እንደታገተ እንዳያቁ ነው። ታይጁና ክሮኒ ሲያወሩ ክሮኒ በድንገት ልብሱ ላይ እሳት ጫረ። እናም ወደ ሆስፒታል በፍጥነት ተወሰደ። ታይጁ ወደ ቤቱ ሲመለስ በአንድ ሴት ጉሬላ ይጠራል። እሷም ድቡን የት እንደምታገኝ ያውቃለሁ ትለዋለች። ነገር ግን እሱን ለመናገር ስለሷ የተጻፈውን መጽሔት አምጣልኝ ትለዋለች። ታይጁን በናሽናል ጂኦግራፊክ የተጻፈውን መጽሔት ለሷ አመጣላት። እዛም ውስጥ ያሉትን ታዋቂ ጉሬላዎች ትመለከታለች። ከዚያም ለታይጁ አሊ የተባለውን ውሻ ወይም በትናንትናው ዕለት ታይጁን ዘሎት ያለፈውን ውሻ እንዲያገኘውና እሱ ስለ ድቡ ሁሉንም ነገር እንደሚያውቅ ተናገረችው። ስለዚህ ታይጁ ውሻውን ካገኘው ወደ አጋቾቹ ሊመራው ይችላል። ያን ቀን አመሻሽ ላይ ወደ ተተወ ቤት ሄዶ ውሻው ጀግንነቱን እየፎከረ ለሌሎቹ እንስሳት ሲያወራ ይሰማል። እሱም በጦርነቱ ጊዜ እንዴት ወታደሮቹን እንደረዳቸው ሲናገር፣ ሌሎቹ እንስሳቶች ሰፍ ብለው ያዳምጡታል። ታይጁንም ድንገት ሲያዩት ሰው ስለሆነ ለማጥቃት ይሮጣሉ። ነገር ግን ሶሴጅ ወር ውሎ ላቸው ሁሉንም እንስሳቶች ማዘናጋት ቻለ። ስለዚህ አሊም ከዛ ይዞ በመውጣት መኪና ውስጥ አስገባው። አብረውትም ሲሄድ ስለ ድቡ ጠየቀው። ነገር ግን አሊ ለመናገር አልፈለገም። ይህንንም እድል በመጠቀም ብዙ ምግቦችን እንዲሰጠው ይጠይቃል ታይጁም ወደ አፓርትመንቱ ይዞ ትሄዳል አሊም ሁሉንም ቦታ ሲያበላሽ ታይጁ ደግሞ ይጠርጋል በቀጣዩ ጠዋት ታይጁ ከእንቅልፉ ሲነቃ የራሱ ቤት መሆኑን አይኑ አላመነም። ምክንያቱም ውሻው ሁሉንም ነገር አበላሽቶታል የታይጁ ልጅም ሲዮያን ከሁለት ጓደኞቿ ጋር ሆና ወደ ቤቷ ትመጣለች የሲዮያን እናት ከረጅም ጊዜ በፊት ነው ያረፈችው ከዚያም በኋላ ከታይጁ ጋር ያላቸው ግንኙነት ያን ያህል ጥብቅ አይደለም በታይጁም ስራ ምክንያት አብረው እየኖሩ አይደለም ስለዚህ ወደ ቤቱ የጠራት የልደት ድግስ አደርግልሻለሁ ብሎ ነው ነገር ግን ቤቱ በሙሉ ስለተመሰቃቀለ አባቷ የልደት ቀኗን እንደረሳ ትናገራለች። በዛን መሐል ታይጁ ይቅርታ ሲጠይቅ አሊ የእሷን ትኩረት ሳበው። አባቷን በመጨረሻ እንስሳትን መውደድ እንደጀመረ በማየት ትገረማለች። ታይጁም እሷን ላለመጉዳት ሲል እውነቱን አልነገራትም። ከዚያም ወደ ፓርክ ሄደው ከውሻው ጋር ጊዜ ያሳልፋሉ። ማታ ላይ ከመሄዷ በፊት ሊያክፋት ይፈልጋል። ነገር ግን በእጅ ብቻ ሰላም ብለው ትሄዳለች። አሊም በመሐል እሳት አይቶ በሰርቢያ የነበረውን ወታደራዊ ግጭት ያስታውሳል። ታይጁም ሲጠይቀው ድቡን ያገተው ሰው እሱን ያሳደገችውን ወታደርም እንደገደለ በጠረኑ ያስታውሰዋል። ውስታም አሊ ትንሽ ውሻ ያለ ያሳየናል። የምታሳድገውም ሱሂ ነበረች የሚግባባውም ከሷ ጋር ነበር። ነገር ግን አንድ ቀን በጠላት ግዛት ውስጥ ሳሉ ፍንዳታ ይገላታል። አሊም ፈንጂውን ያነሳውን ሰው ለመብላት እግሩን ይዘዋል። ነገር ግን ያደረገው እግር የብረት ስለነበር ምንም ሊጎዱ አልቻለም። በዛን ቀን ሚንግ ሚንግ ስትታገት የሰውየውን ጠረን አሽቶታል። ታይጁም ታሪኩን ከሰማ በኋላ ከዛ ስሜት እንዲወጣ አብረው ጨዋታ ይጫውታሉ። በሌላ ቦታ ላይ ሚንግ ሚንግ ከሌሎች ምግብ ቀርከሃ ብቻ እንዲሰጠው ጠየቀ። ስለዚህ አጋጆቹ ቀርከሃውን አመጡለት። በማግስቱ አሊ ታይጁን ወደ አንድ የቀርካሃ እርሻ መራዋል። ያጋቹንም ጠረ እዚያ ያሸታል። እዚያ ያለችው የቀርካሃ ሻጩንም ፍየል ያየችውን ጠየቃት። ከዚያም የአጋቾቹን የመኪና ታርጋ ቁጥር አገኙ። ተጨማሪ ጥናትም ሲያደርጉ የባዮቴክ ካምፓኒ ባለቤቱ ማንሲክ አጋቹ ሆኑ ተገኘ። አሊም ፊቱን ሲመለከት በደንብ አስታውሶታል። ታይጁን በአሊ ውስጣዊ ስሜት ተማምኗል። ወደ ካምፓኒው ዋና መስሪያ ቤት ሄደው የማንሲክ ሀሳብ ሰዎችን ከድብ ጋር ልክ እንደ ውሻ አብሮ እንዲሆኑ ማድረግ እንደሆነ እንመለከታለን። የቻይና መንግስት በአለም ዙሪያ በፓንዳዎች ላይ ልዩ መብቶችን ስለሚይዝ ድብ ሰዎች የአንድ ቤት እንስሳ ሊያቆዩት ከተፈለገ አዲስ ዝርያ ማዳቀል አለባቸው ሚግሚንግንም የወሰዳት በዛው ሐሳብ ነው ታይጁ እዛ ጠባቂዎቹን እየደበደበ ያልፏል አንዱን ጠባቂም በማሰር በፍጥነት ወደ ኤንአኤስ ዋና መስሪያ ቤት ወሰደው በስህተት ግን አሊን ትቶት ነበር የሄደው የኤንአኤስ ዳይሬክተሯም ስለዚህ ነገር ምን ማረጋገጫ እንዳለ ጠየቀችው ነገር ግን ታይጁ ምንም መልስ የለው እነሱም ድቡ ሲታገጥ ማንሲክ አሜሪካ እንደነበረ ማረጋገጫ ሳዩት በሀሰት ውንጀላው ምክንያት ታይጁ ከስራው ተባረረ ታይጁ ከለቀቀው በኋላ ማንሲክ ሚግሚንግን እንዲያግቱ የላካቸውን ሰዎች ላይ መቆጣት ይጀምራል። አጋቹ ዲሜትሪም ሚሚንግን ያገታው እሱ ነው። አሊም የተሳሳተው ዲሜትሪ የማንሲክን ማስክ አድርጎ ስለነበር ነው። ዲሜትሪም ላደረገው ነገር ማንሲክን ፈንጂ ጠየቀው። ፈንጂዎቹም ሰው ወይም እንስሳ ሲመገባቸው መፈንዳት ይችላሉ። አሊ ማንሲክን እስካሁን እየተከታተለ ነው። ይህንንም ሰምቶ እውነቱን አወቀ። ሚሚንግንም አግኝቶ እንደሚያድናት ቃል ገባላት። ከዚያም ወደ ታይጁ ቤት ተመልሶ ሮጦ የበሩን ደውል ይደውላል። ነገር ግን ታይጁ ሊከፍትለት አልቻለም። በሱ ምክንያት ስራውንም ስላጣ ድጋሚ ሱማምን አልፈለገም። ወታደሮችም መጥተው ውሻውን ወስዱታል ይወስዱታል። ሲዮያንም ወደ አባቷ ጋር ስትመለስ አባቷ አሊን እንደተው ተረዳች። ታይጁም ልጁ እንደተጎዳችና እንዳዘነችበት በማየት አሊን ሊያድነው ቃል ገባላት። እዛም ሄዶ ከውሻዎቹ መጠለያ ይዞት መጣ። ታይጁም አሊን ስላዳ ነው፣ አሊ በጣም ተደስቷል። ታይጁም አሊን ከሱ እንዲርቅ ይነግረዋል። ነገር ግን ውሻው በጽናት ይቆይና በመጨረሻ ሚሚን ግን እንዳየ ነገረው። ከዚያም ታይጁን ወደ ኮረብታው መጋዘን አመጣው። በድንገት የእግር ጉዞ እያደረገ የነበረውን ክሮኒን አገኘው። ታይጁም ሌላ ችግር ሳይፈጠር ከዚህ እንዲወጣ ይናገራል። ከዚያም በኋላ አሊና ታይጁ በጥንቃቄ ወደ መጋዘን ልከው ገቡ የኤሌክትሪክ ሽጉጥን በመጠቀም ሁሉንም በሚባል መልኩ ገደሉ ዴሜትሪና ታይጁም ታይጁ ድብድብ ውስጥ ገብተው ታይጁ ሊገደል ሲል ድንገት ውሻ ያድነዋል። ከዚያም ሁለቱ ድቡን ይዘው ይሮጣሉ ወደ ኮረብታውም ወጥተው ብዙ በርሜሎችን ወደ ታች ያንከባልላሉ ስለዚህ ዘራፊዎቹ እነሱ መከተል አይችሉም ከበርሜሎቹ አንዱ ውስጥም ሆነው ክሮኒም ዘሏል ሶስቱም ለሊቱን በመጓዝ ወደ ሌላ መንገድ ደረሱ ሚንግሚንግም ሊሞዚን መኪና እንዲያመጡላት ጠየቀች ምክንያቱም ብዙ ክብደቷን መቀነስ አልፈለገችም በቀጣይ ወደ ባስ ውስጥ ይገባሉ ሚንግሚንግም በውስጧ ሰው ያለ አሻንጉሊት ሴት በማስመሰል ያስገቧታል። ቤቱ እንደደረሱ ታይጁ ሴት ልጁን ጠራ፣ እናም አብሮት ከሚጫወተው ሚንግሚንግ ጋር አስተዋወቃት። ወደ መጋዘኑ ስንመለስ እነ ዴሜትሪ በሰሩት ስህተት እርስ በርስ እየተጨቃጨቁ ነው። ማንሲከንም የሚፈነዳውን ነገር አብልቶት ወደ አንድ ቤት ውስጥ ቆልፎ ያስገቡታል። ከዚያም የዴሜትሪ እቅዶች ይገለጣሉ። ሀሳቡም ድቡን የቦምቡን ምግብ መመገብ ነበረ። እናም ወደ ፓርኩ መልሶት እዛ ሊያፈነዳው፣ እንዲሁም በቻይናና በኮሪያ መሪዎች በተገናኙበት ዝግጅት ላይ ስለምትገኝ እነሱም አብረው ይወገዳሉ። የወሮበሎቹ ቡድን ከውጪ ነው፣ ቤቱንም ያፈነዱታል። ማንሲክን የሚያበሉት መድኃኒት ወይም ቦምቡ ሰርቷል። ወደ ታይጁ ቤት ስንመለስ ታይጁ ዳይሬክተሩን ወደ ቤቱ በመጥራት ከሚንግሚንግ ጋር ያስተዋውቃታል። ቤቱ ባነጋገራቸው እንስሳት በሙሉ ተሞልቷል። በመጨረሻም ለሚንግሚንግ መኪና ይጠራሉ። መሪዎቹን በሚገናኙበት ቦታ ለመውሰድ ነው እቅዳቸው። በዚያን መሀል አሊ የማይሆን ጠረን ያሸታል። ሲከተለውም በዲሜትሪ ሰዎች ይታገታል። ታይጁና ልጁም አሊ ሲግታገታ ያሉ ነገር ግን በጊዜ ሊያስፈልጋቸው አልቻሉ። ሀይጁም ወደ ቤት መመለስ በቀቀኑን አሊን እንዲያገኝ ጠየቀው። በቀቀኑም ሁሉንም እርግቦች በማስከተል ውሻውን መፈለግ ጀመረ። በመጨረሻ ዲሜትሪ አሊን እና ሌሎቹ ውሾች ፈንጂ ያለበትን ምግብ እንዲበሉ አደረጋቸው። ምክንያቱም ዲሜትሪ በሚፈልገው ቦታ ላይ ከፖሊሶቹ ጋር ስለሚገኙ ነበረ። ፍንዳታውንም ለመፍጠር እነሱን ይጠቀማል። ፕሮግራሙ በመጨረሻ ይጀመራል። እናም ያለም መሪዎቹ ይገናኛሉ። የሚሚንግም ተራ ሲደርስ ዲሜትሪ ስልኩን አውጥቶ ቁጥር መቁጠር ይጀምራል። ውሾቹም ይለቀቃሉ። ሰዎቹም ሲደናገጡ በሩ እላያቸው ላይ ይዘጋል ነው ከዚያም ማንም ማምለጥ አይችልም ትንሽ ሰከንዶችም ሲቀሩ ታይጁ ወደ ክሮኒ ሄዶ እስክሪፕቷን ተጠቀመ እናም እዚያ ያሉት ኤሌክትሮኒክስ እቃዎች በሙሉ ተቋርጡ የዲሜትሪን ስልክም ጨምሮ ይህም ፈንጂዎቹ እንዲቆም ያደርጋቸዋል ዲሜትሪ ከዛ ለማምለጥ ቢሞክርም በአሊ ግን ተባረረ በፎቁ ላይ እርስ በርስ ይደባደባሉ በዛም መሀል አሊ ጎዳል ዲሜትሪን በሽጉጥ ሊመታው ሲል ታይጁ ራሱን ተመቶ ከሞት ያድናዋል በቀጣዩ ትዕይንት ታይጁ ከእንቅልፉ ሲነቃ በሆስፒታል አልጋ ላይ ነው አሊም እንደዛው የእንስሳቶች ሐኪም ቤት ነው ውሻውንም ለማግኘት ሄደ ነገር ግን ጠረጴዛው ላይ ሞቱ አገኘው። እሱና ልጁ ሲወያም በሞቱ አለቀሱ። ትንሽ ቆይቶ ግን የእንስሳት ሕክምና ባለሙያዋ አሊ ተኝቶ እንጂ እንዳልሞተ ተናገረች። በመጨረሻ ትኝቱም አሊ የጀግንነት ሜዳሊያን ሲቀበል ያሳየናል። ትራይ በማድረግ ቤት ሰሞኑን ይችላሉ። በሌላ ቪዲዮ እስክንገናኝ ቻው።